መድረሳ በቤቴ መንፈሳዊና አለማዊ የትምህርት መስጫ ቻናል መድረሳ በቤቴ ላስተማሪ ለወላጆች ለልጆች እንዲሁም ለእርስዎና ለቤተሰቦ የተዘጋጀ መሰረታዊ መንፈሳዊና መሰረታዊ አለማዊ ትምህርት መስጫ ቻናል መድረሳ በቤቴ መድረሳ በቤቴ መድረሳ በቤቴ ከደረጃ አንድ እስከ ደረጃ ስድስት በልጆች እድሜ ተመጥኖ የተዘጋጀ መንፈሳዊና አለማዊ ትምህርት መስጫ ቻናል። መድረሳ በቤቴ መሰረታዊ የሆነ ኢስላማዊ የትምህርት ይዘት ለአንደኛ ክፍል የተዘጋጀ በምዕራፍ አንድ አቂዳ ትምህርት አንድ ተውሒድ አላህ ስብሓን ወተዓላ አንድ ነው። ትምህርት ሁለት አላህ ስብሓን ወተዓላ ፈጣሪ ነው። ትምህርት ሶስት አምስቱ የኢማን ምሰሶዎችና ትምህርት አራት ስድስቱ የእስልምና ምሰሶዎች ይስተናገዱበታል። መድረሳ በቤት መንፈሳይና ለማየ ትምህርት ስቻናል እንዲሁም ለአንደኛ ክፍል የተዘጋጀ የስላማዊ ትምህርት ይዘት በምዕራፍ ሁለት አኽላቅ

በዚህ ውስጥ እነዚህን እንማራለን፦ ጦኋራ፣ እስቲንጃ፣ ውዱ። በምዕራፍ አራት ዱዓና ስነ ስርዓቶች፣ በምዕራፍ አራት የተለያዩ ምልጃዎችን ዱዓዎችንና የሚደረጉ ስነ ስርዓቶችን እንመለከታለን። በትምህርት አንድ ተአውዝ እና ተስሚያ ፣ ትምህርት ሁለት ስድስቱ ከሊማ ስድስቱ ከሊማ። ትምህርት ሶስት የኢማን መግለጫዎች። ትምህርት አራት በምግብ ወቅት የሚደረጉ ድዋዎች ከምግብ በፊትና በኋላ የሚደረጉ ድዋዎችን እንመለከታለን። በትምህርት አምስት በመኝታ ጊዜ የሚባሉ ድዋዎችን እናያለን። በትምህርት ስድስት በሰላምታ ጊዜ የሚባሉ ድዋዎችን እንማራለን። ትምህርት ሰባት በሚያስነጥሰው ጊዜ በሚያስነጥሰው ጊዜ የሚደረጉ ዱዓዎችን እናያለን። እንዲሁም ትምህርት ስምንት ሽንት ቤት ሲገቡና ሲወጡ የሚባሉ ዱዓዎችን እናያለን። ትምህርት ዘጠኝ በውዱ ወቅት ጊዜ የሚባሉ ዱዓዎችን እንማራለን። ትምህርት አስር በምስጋና ጊዜ የሚባሉ ዱዓዎችን የመጨረሻው ጠቃሚና አስፈላጊ የአረበኛ ሀረጎችን እንማራለን። በምዕራፍ አምስት የነቢያት ታሪክ። በዚህ ውስጥ ትምህርት አንድ የፍጥረት ጅማሬ የመጀመሪያው ታሪክ፣ ትምህርት ሁለት የአደምና ሀዋ አለይ ሰላም ታሪኮችን እንማራለን። ለአንደኛ ክፍል የተዘጋጀ የእስላማዊ ትምህርት ይዘቶች። በምዕራፍ ስድስት የነቢዩ መሐመድ ስለ ላ ሰለም ታሪክ ትምህርት አንድ የነቢዩን ውልደት፣ ትምህርት ሁለት የነቢዩ ወጣትነት ታሪክ፣ ትምህርት ሶስት የወህ አጀማመር እናያለን። በመጨረሻም በምዕራፍ ሰባት ኢስላማዊ ታሪኮችን። ወይም የነቢዩ ባልደረቦች ታሪኮችን እናያለን። በትምህርት አንድ አቡበከር አስዲቅ ረዲላ አንሁ፣ በትምህርት ሁለት እናታችን ኸዲጃ ረዲላ አንሃ፣ በትምህርት ሶስት ቢላል ኢብኑ ረባህ አልሐበሺ ረዲላ አንሁ፣ በትምህርት አራት ስለ ንጉስ አህመድ ነጋሽ ረዲላ አንሁ እንማራለን። ሌላው ለአንደኛ ክፍል የተዘጋጀ በመደበኛው ትምህርት የሚሰጡ ይዘቶች ያው እንደተለመደው ሂሳብ፣ ጤናና ሰውነት ማጎልመሻ፣ ስነ ጥበብ፣ አካባቢ ሳይንስ፣ ግብረ ገብ የመሳሰሉትና ሌሎችንም ቋንቋ፣ አማርኛ፣ እንግሊዝኛ፣ አረበኛ እንዲሁም መሰረታዊ ኮምፒውተር ክህሎቶችን በተጨማሪነት ይሰጣሉ። መድረሳ በቤቴ በአይነቱ ልዩ የሆነ መንፈሳዊና አለማዊ ትምህርት መስጫ ቻናል። መድረሳ በቤቴ ለአስተማሪ፣ ለወላጆች፣ ለልጆች፣ ለእርስዎና ለቤተሰቡ የተዘጋጀ የትምህርት መስጫ ቻናል። መድረሳ በቤቴ እንግዲህ በቀጣዩ የምንማራቸው ትምህርቶች የመጀመሪያውን ምዕራፍ አቂዳ ተውሂድ አላህ ሱብሓነሁ ወተዓላ አንድ ነው በቀጣይ ቪዲዮ ይጠብቁን እናመሰግናለን ሰላሙ አለይኩም ወረሕመቱላሂ ወበረካቱ መድረሳ በቤቴ መንፈሳዊና አለማዊ ትምህርት ቻናል። ከወደዱት ይህን ቻናል የሚቀጠለው እስክሪን ላይ ያለውን በማንሳት በካሜራ ቻናሉን ይቀላቀሉ። መድረሳ በቤቴ መንፈሳዊና አለማዊ ትምህርት ቻናል